ጤና ይስጥልን። ይህ ጥቁም ዜና ነው። የዕለቱን አበይት ነጥቦች ማስቀደም እንጀምራለን። የአፋር ክልል ታጣቂዎች በህወሓት ጦር ላይ የመልሶ ማጥቃት ሲከፍቱም የኢትዮጵያ መከላከያም ከባድ የድሮን ጥቃት አድርሰዋል። መረጃውን በዝርዝር እናቀርባለን። በእነ ኮሎኔል ደመቀ ዘውዱ የሚመራው የወልቃይት ዘብ ለህወሃት ተዘጋጅተናል ብለዋል ተጨማሪ መረጃ ይዘንበታል ኢትዮጵያ የኤርትራ ወደቦች ላይ ሉዓላዊ ባለቤት መሆኗን የሚገልጸው አዋጅ ተገኘ አዋጁም የትግራይ የአሰብ የድሬዳዋና የኦጋደን ራስ ገዛ አካባቢዎችን ለመወሰን የወጣ ነው እንመለስበታለን ህወሃት በአፋር ክልል ላይ ጦርነት መጀመሩን ተከትሎ የመቀሌና የአዲግራት ታጣቂዎች እና ወጣቶችም ተቃውሞ ጀምረዋል። የቲዲኤፍ አዛዥ ቤትም ተከቧል። የኢትዮጵያ ፌዴራል ፖሊስ በልዩ ሁኔታ የሰለጠኑ የኮማንዶ ኃይሎችን ሊያሰማራ መሆኑን ሲገልጽ፣ በሌላ በኩል ደግሞ የኢትዮጵያ መከላከያ ሚኒስቴር በበኩሉም አዲስ የምልመላ ማስታወቂያ አውጥቷል። ሁሉንም መረጃዎች በዝርዝር እናቀርባለን። ቻናላችንን ሰብስክራይብ እንዲታደርጉ በአክብሮት እንጠይቃለን። የኢትዮጵያ ፌዴራል ፖሊስ በቅርቡ የሚያስመርቀውን የልዩ ጸረ ሽብር ኮማንዶ ኃይል በሁሉም የሀገሪቱ ክፍሎች እንደሚያሰማራ አስታወቅም። ኮማንዶው የትኛውንም አይነት ግዳጅ መፈጸም የሚችልና ለበርካታ ወራት ልዩ ስልጠና እንደወሰደ የፌዴራል ፖሊስ ኮሚሽነር አስታውቀዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልዕኮውን የሚያሳልጥ ዘመናዊ የትርቅ አቅም በልዩ ሁኔታ ተሟልቷል። ይህንን መጠቀም የሚችል የልዩ ጸረ ሽብር ኮማንዶ ኃይል አሰልጠን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ብለዋል። የኢትዮጵያ ፌዴራል ፖሊስም የአጭር የመካከለኛና የረጅም ርቀትም የራዲዮ ግንኙነት ስርዓት በቅርቡ ወደ ስራ እንደሚያስገባም ተናግረዋል። ከዚህ በተጨማሪም የኢትዮጵያ መከላከያ ሚኒስቴር የተቋሙን ተልዕኮ መነሻ በማድረግም ለመደበኛ ሰራዊት፣ ለመሐንዲስ ሙያተኞች፣ ለጤና ባለሙያዎች፣ ለእጩ መኮንኖች ለሳይበር ሙያተኞች እንዲሁም ለሎጂስቲክስ እና የፋይናንስ ግዥ ባለሙያዎች እና በኢንጂነሪንግ በጤና ሳይንስ ብሎም ብሎም በሪሶርስ ማኔጅመንት ትምህርት ለሚገቡ ተማሪዎች ማስታወቂያ አውጥቷል። ሚኒስቴሩ ለመደበኛ ሰራዊት ምልምሎች ለወንድ ተመልማዮች ስምንተኛ ክፍል ያጠናቀቁና ከ45 እስከ 70 ኪሎ ግራም ክብደት ያላቸው እንዲሁም እድሜያቸው ከ18-24 ሲሆን ለሙያተኞች ደግሞ ያሳለፉትን የትምህርት እድሜ ከግምት ውስጥ በማስገባት እድሜያቸው እስከ 26ና 27 ሊሆን ይችላል በማለትም ከሌሎች ተጨማሪ መስፈርቶች ጋር ማስታወቂያውንም አውጥቷል። የአፋር ክልል ታጣቂዎች የህወሓት ጦር ትላንት ምሽት እና አዳሩን በከባድ መሳሪያ በታገዘ በሞርታር እና በዙ 23 መደብደቡን እና መጋሌ በምትባለው ከተማ ስር የሚገኙ ስድስት መንደሮችን በመቆጣጠሩ ወደ ክልሉ ሰብረው በገቡት የህወሓት ታጣቂዎች ላይ መልሶ ማጥቃት በመክፈት ውጊያ እያካሄዱ መሆኑም ተገልጿል። ነገሩ ከአጋም ጎን የበቀለ ቁልቋል ሁልጊዜም እንዲያለቀሰ ይኖራል እንደሚባለው፣ ህወሓት በተደጋጋሚ በሚከፍተው ጦርነትም የክልሉ ህዝብ መፈናቀልና ጅምላ ግድያ እየደረሰበት ነው ባለፈውም የ ሰሜኑ ጦርነት ወቅት ህወሓት ጋሊኮማ ላይ የዘር ማጥፋት ፈጽሞ የነበረ ሲሆን አሁን ደግሞ በመጋሌ ወረዳ ጦርነቱን ከፍቷል። ቲፒኤልኤፍ የጦርነቱን ሜዳ አፋር ክልል ላይ እንዲሆንና አብዛኛውን የጦሩን ክፍል ከትግራይ ክልል በማስወጣትና በአፋር ክልል ላይ ከሻዕቢያ ጋር በምስራቅ አፍሪካ ትልቅ የተባለውን ጦርነት ለማካሄድ እንደወሰነም መረጃዎች እየወጡ ነው። ከዚሁ የአፋር ክልል ታጣቂዎች የመልሶ ማጥቃት መክፈታቸውን ተከትሎ የኢትዮጵያ መከላከያም በህወሃት ታጣቂዎች ላይ ከባድ የድሮን ጥቃት አድርጓል። በጥቃቱም የኤርትራው ሮችም ተገድለዋል፣ በማለት የመከላከያ ምንጮች እየገለጹ ነው። በኮሎኔል ደመቀ ዘውዶ የሚመራው የወልቃይት ዘብ ለህወሓት ዝግጁ መሆኑን ገልጿል። የወልቃይት ሰቲት ሁመራ ዞን ምክትል አስተዳዳሪና የዞኑ የሰላምና ጸጥታ መምሪያ ዋና ኃላፊ ኮሎኔል ደመቀ ዘውዱ የተከዜ ዘብ ለሁሉም ነገር ዝግጁ ነው። የተከዜ ዘብ የህዝብ ዘብ ነው። የህዝብ ዘብ ነው። ከህወሓት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን፣ ተዘጋጅተንለታል በማለት ለማንኛውም ከህወሓት ለሚመጣባቸው ጦርነት ዝግጁነታቸውንም ገልጸዋል። ኢትዮጵያ የኤርትራ ወደቦች ላይ ሉዓላዊ ባለቤት እና ባለስልጣን መሆኗን የሚገልጸው አዋጅ ተገኘ። አዋጅ ቁጥር 16 ዝባር 1980 በነጋሪት ጋዜጣ ታትሞ በወጣውና በፀደቀው በጸደቀው አዋጅ የትግራይ የአሰብ የድሬዳዋ እንዲሁም የኦጋደን ራስ ገዝን ለመወሰን በወጣው አዋጅ ላይ ከላይ የተጠቀሱት የራስ ገዝ አካባቢ አስተዳደሮች ተጠሪነታቸው ለአካባቢው ህዝብ፣ ለብሔራዊ ሸንጎ እንዲሁም ለመንግስት ምክር ቤትና ለሪፐብሊኩ ፕሬዚዳንት መሆኑን ይገልጻል። በሌላ በኩልም የኤርትራ የሚባል መጠሪያ ያለው ስፍራ በኢትዮጵያ ሉዓላዊ መንግስት ስር በፌዴሬሽን ይተዳደር በማለት የተባበሩት መንግስታት ድርጅት እንደ ኢሮፒያን አቆጣጠር በታህሳስ 15 1950 ባካሄደውም 326ኛ መደበኛ ጉባኤው ባጸደቀው ውሳኔ ቁጥር 395 ኤ ላይ የኢትዮጵያ መንግስት በወደቦቹ ላይ ሉዓላዊ የስልጣን ባለቤት መሆኑንም ያትታል። እንደሚታወቀው ኢትዮጵያና ኤርትራ በአሰብ ወደብ ላይ ከፍተኛ ውዝግብ የገቡ ሲሆን ጠቅላይ ሚኒስትር አብይም የአሰብ ወደብን ለኤርትራ በግልጽ ውሳኔ የተሰጠበትን መረጃ ፈልገን አተነዋል። መረጃው ካላችሁም አምጡ ማለታቸውም ይታወሳል። ህወሃት በአፋር ክልል ጦርነት መክፈቱን ተከትሎ በመቀሌና በአዲግራት ያሉ ታጣቂዎችና ወጣቶች ተቃውሞ ጀምረዋል። በመቀሌ ዩኒቨርሲቲ የሚማሩ የህወሃት ታጣቂዎች አሁን የተጀመረውን ጦርነት በበላይነት እየመራ የሚገኘውን የፍሳሃ ማንጁስ ቤት በመክበብ የጀመረውን ጦርነት እንዲያቆምና የአክቲቭ ታጣቂ ተማሪዎችን ደሞዝ እንዲከፍልም ጠይቀዋል። ፍሳሃ ማንጁስ በበኩሉ ከቤቱም ወጥቶ ምላሽ አለመስጠቱም ታውቋል። በሌላ በኩል በትግራይ በአዲግራት ከተማ ወጣቶችም ህወሓት ጦርነት መጀመሩን ተከትሎ በርካታ ወጣቶች በአደባባይ ተቃውሞ አሰምተዋል። ለሻቢያ ተላላኪዎች አንዋጋም በማለትም ድምጻቸውን አሰምተዋል። ህወሓት ከዚህ በፊት እንደ የነበረውም የህዝቡ ድጋፍ እንደሌለው ማሳያ ነው። ከዚህ በተጨማሪም ወጣቶቹም ህወሓት አርጅቷል፣ መምራት አይችልም፣ ትግራይ በልጆቿ ትመራለች በማለትም ከባድ ተቃውሞ እያደረጉ ነው።